ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ በአጀንዳነት የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ጽጌ ነኝ። ለሁሉም ምቹ የሆነች አካታች ኢትዮጵያን እንድናይ በቅንጅት መስራት እንደሚገባ የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ወይዘሮ ሁሪያ አሊ ጥሪ ያቀረቡ፣ በብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ ላይ የመጨረሻ ውይይትም ተካሂዷል። ኢብራሂም መሀመድ ውይይቱን ተከታትሎታል። መረጃዎች እንደሚያመለክቱት በኢትዮጵያ የአካል ጉዳተኞች ቁጥር ከጠቅላላው ሕዝብ ከ17 በመቶ በላይ ድርሻ አለው። ከ20 ሚሊዮን በላይ ሕዝብም የአካል ጉዳት አለበት። ሁለንተናዊ ተሳትፏቸውና ተጠቃሚነታቸው ግን ዝቅተኛ ነው። ተሳትፏቸውን በትምህርት ዘርፍ ስንመለከት በቅድመ መደበኛ ትምህርት 3.4 በመቶ፣ በአንደኛ ደረጃ 11.8፣ እንዲሁም በሁለተኛ ደረጃ አራት በመቶ ብቻ ነው። ቀደም ባሉት አመታት ወጥና ተቋማዊ ፖሊሲ አለመኖር ችግሩ እንዳይፈታ ምክንያት ሆኗል። ችግር የሚፈታና ኢትዮጵያ ተቀብላ የፈረመቻቸውን ዓለም አቀፍ ስምምነቶች መተግበር የሚያስችል ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ ተዘጋጅቷል። ፖሊሲውን የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጋር በመተባበር ነው ያዘጋጀው። በረቂቁ ዙሪያ በስምንት የውይይት መድረኮች ግብአቶች ተሰብስበዋል። ለመጨረሻ ጊዜ በረቂቅ ፖሊሲው ዙሪያ በተደረገው ውይይት የአካል ጉዳተኞች ማህበራት ፌዴሬሽን፣ የተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች፣ የፌዴራል ሚኒስቴር መስሪያ ቤቶችና ሌሎች ባለድርሻ አካላት ተሳትፈዋል። ተወያዮችም በረቂቅ ፖሊሲው ቢካተቱ ያሏቸውን ሀሳብ አንስተዋል። ህዝብ ተወካዮች ምክር ቤት ውክልና ሰጥተዋል ለሚኒስትሮች ምክር ቤት ሚኒስትሮች ምክር ቤት ወቅቱን ጠብቆ በጊዜው እንዲያጸድቁ እኛ በምናገኘው አጋጣሚ ሁሉ እንገፋለን የሚለውን እወስዳለሁ። ቆንጆ ነገር ያመላከታችሁት፣ አንድ ነገር አለ። ብሔራዊ ምክር ቤት በሀገር ደረጃ ይቋቋማል ያላችሁት አለ፣ ጥሩ ነው። በክብር ምክትል ጠቅላይ ሚኒስትር ፖዚሽን ላይ ተጠሪነቱ ይሆናል ተብሎ የታሰበው በጣም አሪፍ ነው። ነገር ግን የክልሎች ርዕሰ መስተዳደሮች ፕሬዚዳንቶች በዚህ ልክ ኦውን አድርጎ የሚሳተፉበት ፖሊሲ ፍሬሚንግ ውስጥ ካላስገባ ቀበሌ ላይ መድረስ አንችልም፣ ክልል ላይ መድረስ አንችልም። ከእኛ ከምክር ቤት አባላትም ሌሎች ባለድርሻ አካላት እዚህ ያለናለን፣ በዛ ልክ የአካል ጉዳተኞች ጉዳይ የእኛ ነው ብለን መስራት አለብን እላለሁ። በፖሊሲ ላይ ያስቀመጥናቸው ነገሮች አመታዊ እቅድ ነው፣ አምስት አመት እቅድ እየሆነ ሲሄዱ ሁሉም የራሱ እንደ ዜጋ ኦውን እያደረገ ይሄዳል። ቅድም በአንድም በሌላ እናንተ ያነሷችሁ ለእኔም ይደርሳል የምለው ይሳቢ አሁን ይጀምራል ማለት ከመድረሱ በፊት ተፈጻሚነት ጋር ተያይዞ ሁሉም ባለ ድርሻ አካላት ኃላፊነት ወዝቶ እታች ያለውን አካል ጉዳተኛ እያንዳንዱ ቤት ያሉ አካል ጉዳተኞች የፖሊሲ አካል መሆን አለበት የሚለው ነገር በደንብ መወሰድ አለበት። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ፖሊሲ ማውጣት ግብ አይደለም፣ ለተግባራዊነቱ መስራት ይገባል ብለዋል። ተወካዮች ምክር ቤት አመራሮች የመጡት ሁሉም በትንሹ አስራ ስድስት ሚኒስቴር መስሪያ ቤትን የሚከታተል የተወካዮች ምክር ቤት ሰብሳቢ ምክትል ሰብሳቢ ዛሬ እዚህ እንዳለ አረጋግጫለሁ። አስራ ስድስቱ ሚኒስትሮች የሚኒስትር ምክር ቤት አባላት ናቸው። የእነሱ ድምፅ ነው የሚሰማው። ስለዚህ ሚኒስትሮቹን ይሄንን እንዲያጸድቁ ግፍት ማድረግም ተጠያቂ ማድረግም ይቻላል። ለዚህም ነው ከእናንተ ጋር ዛሬ ጊዜ እዚህ የወሰድን ያለ ነው የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ረቂቅ ፖሊሲው የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ተቋማዊና ወጥነት ባለው መልኩ ለማረጋገጥ እየተዘጋጀ ነው በቅርቡ ወደ ተፈጻሚነት ሲገባ ለተግባራዊነቱ በቅንጅት መስራት ይገባል ነው ያሉት ይሄ ፖሊሲ እንግዲህ ቃል ሆኖ እንዲቀር ሳይሆን ከቃል አልፎ ወደ ተግባር ተቀይሮ እውነት እንዲሆን የሁላችንም ስራ ይጠይቃል እና ሁላችንም መረባረብ አለብን፣ መስራት አለብን። ለአንድ አካል ምንተው ስራ ለመሆኑ ወስዳችሁ ከዚህ በፊት ያደረጋችሁትን ጥረት በደንብ አጠናክራችሁ እንድትቀጥሉበት ጥሬን ማቅረብ እፈልጋለሁ። ረቂቅ ፖሊሲው በሚኒስትሮች ምክር ቤት ሲጸድቅ በተወካዮች ምክር ቤት አዋጅ ወጥቶለት ወደ ስራ እንደሚገባ ተመላክቷል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በአጀንዳነት የምንመለከተውን ጉዳይ እናስከትላለን። በደብረ ብርሃን ከተማ ፍትህ ጽሕፈት ቤት የተተገበረው ዲጂታል ስርዓት ጊዜና እንግልትን እንደቀለሰላቸው ተገልጋዮች ገለጹ። ፍትህ ጽሕፈት ቤቱ በበኩሉ የዲጂታል ስርዓቱ ይበልጥ የዘመንና በርካታ ተገልጋዮች የሚስተናገዱበት ቀልጣፋ እንዲሆን ስራዎች እየተሰሩ ነው ብሏል። አበበች ኃላሽ ትዘግባለች። የፍትህ ተቋማትን በቴክኖሎጂ በማስተሳሰር አገልግሎቱ የዘመነ እንዲሆን ለማድረግ እየተሰራ ያለው ተግባር አመርቂ ውጤት እያመጣ መሆኑን ተገልጋዮች ያነሳሉ። የደብረ ብርሃን ከተማ አስተዳደር ፍትህ ጽሕፈት ቤት አገልግሎቱን ፈጣን፣ ምቹና ተደራሽ ለማድረግ የሚያስችለውን ቴክኖሎጂ መጠቀሙ ለተገልጋዮች እርካታ እየፈጠረ መሆኑን አስተያየት ሰጪዎች ይናገራሉ። በፊት ከነበረው አንጻር እንዲሰጥ በፊት ሲሰጥ የነበረው አገልግሎት ዘመናዊነት ዘመናዊነት የጎደለው ነበር። ለምሳሌ ኮምፒውተር አይዝድ አልነበረ ከሙያም ስነ ምግባር ማንጻሩ ይሁን ሰርቪስ አገልግሎት ከመስጠት ማንጻር ይሁን ማናቸው ጉዳይ በተመለከተ ባለ ጉዳይ ላይ እንደሚታየው አንደኛ ሲስተማቲክ የሆነ ነው። ያን ያክል ብዙ ጊዜ የሚፈጫ አይነት ነገር አለም ያለውና ሰራተኛውን በትጋት ነው ተገቢ ነገር የሚያደርገው የሚመጣው ማንኛውም ማህበረሰብ በተመለከተ ባለ ጉዳይ ተገቢ ማን አገልግሎት ከመስጠት አንጻር ያላቸው ብቃት ከምን በላቸው በጣም ማደንቁ ነገር ነው። አንዳንድ የአሰራር ግድፈቶችን ያስተካክላል። ለምሳሌ ኦንላይን ሲሆን ድግግሞሽን ያስቀራል። ለምሳሌ ድግግሞች ማለት ውክልና አሁን በሁለት ጊዜ መስጠት ቢፈልጉ ራሱ ኦንላይን ሲስተሙ ይይዘዋል። ሽያጭ እለታዎች ራሱ ተጀምረው ያልፈረሱ ከሆነ እንደገና ሽያጭ እለታ ሲመጡ በፊት በሽያጭ እለታ የተመዘገበ መሆኑ ራሱ ሲስተሙ ይይዘዋል። እና ወደ ዘመናዊነት እንትን ማለቱ ቴክኖሎጂ የታገዘ መሆኑን በጣም ጥሩ ነው። ዘመናዊ አሰራርን በመከተል አገልግሎት መስጠታችን ተቋማችን የተሻለ አፈጻጸም እንዲኖረው አግዟል የሚሉት የጽህፈት ቤቱ ኃላፊ ተመስገን ዘገየ፣ አንድ ተገልጋይ አገልግሎት ፈልጎ ወደዚህ ስራ ሂደት ከመጣ በኋላ የመጀመሪያ ማድረግ የሚችለው የተራ ማስጠበቂያ ማሽኑ ላይ በመቅረብ ባለሙያው በአሻራ ተራ እንዲሰጠው ይደረጋል። ተራ ከያዘ በኋላ ራሱ ቦታ ይሰጠውና ይጠብቃል። በዚህ መሰረት አሉ እነዚህ ዘጠኝ መስኮቶች አሉ። በዘጠኝ መስኮቶች የተቀመጡ ባለሙያዎች አንድ አይነት ሽያጭም ውክልናም ሌላም ሊሆን ይችላል። ባለ ጉዳዩ እንደ ጉዳው ተራውን ይዞ የተሰጠው መስኮት ላይ ይገርባል በዚህ መሰረት እዚያ ቴሌቪዥን ላይ የትኛው መስኮት ላይ መግባት እንዳለበት የትኛው ቦታ ላይ እንደሆነ ሲሄድም ይከታተሏል ካሜራው ያሳያል ማለት ነው። በዚያ መሰረት ለጉዳዩ ቁጥር ተሰጥቶ ከተመዘገበ በኋላ ሙሉ የሰነድ ማስገባት ስራ ይጀመራል ማለት ነው። ችግር ፈቺ ተአማኒ ቀልጣፋና ጊዜ ቆጣቢ የሆነው የኦንላይን አገልግሎትን ተግባራዊ ማድረግ ጠቀሜታው የላቀ እንደሆነም ኃላፊው ያነሳሉ። ከዛ ውጭ አሁን በዚህ ራሱ የምታዩት ልዩ ውክልና ነው። አሁን የቆምኩበት ቦታ ምናልባትም የፌዴራል ሰነዶች ማረጋገጫ መዝገብ አገልግሎት አዲስ አበባ የአዲስ አበባ አገልግሎትና የእኛ አገልግሎት አንድ ነው። አንድ አይነት ዲጂታል ነው የምንጠቀመው። ሲስተሙ አንድ አይነት ነው። እነዚህ ስንመዘግብላቸው እዚያው በዚህ ባርኮድ መሰረት ይህ ሰውዬ እዚህ መቶ ወክል የሰጠ መሆኑን ያረጋግጣሉ። ግለሰቡ አገልግሎቱን በአጭር ጊዜ የታይም ስታንዳርድ አለን። በዚያች ታይም ስታንዳርድ ጉዳዩን ጨርሶ ይሄዳል ማለት በአንድ ማዕከል በተቀናጀ መልኩ አገልግሎት መስጠት ችለናል። የዘመነ አሰራር፣ ቀልጣፋ አገልግሎት ለተቋማትም ለተገልጋዩም ያለው ጥቅም የላቀ ነው። በየጊዜው የተገልጋይ ቁጥር እየጨመረ እንደሆነ የሚያነሱት ኃላፊው በ2017 ዓ ም 22000 ተገልጋዮችን ማስተናገድ መቻሉን፣ ከ54 ሚሊዮን ብር በላይ ገቢ መገኘቱን፣ በ2018ም የተሻሉ አሰራሮችን በመዘርጋት ቀልጣፋ አገልግሎት ለመስጠት መታቀዱንም ኃላፊው ጠቅሰዋል። የመንግስት የአገልግሎት ሰጪ ተቋማት ለአካል ጉዳተኞች ምቹና ተደራሽ ሊሆኑ እንደሚገባ አካል ጉዳተኞች ተናገሩ። የአንድ ማዕከል አገልግሎት ለአካል ጉዳተኞች የተሻለ አገልግሎትን በመስጠት በኩል ለሌሎች ተቋማት ምሳሌ የሚሆን ነውም ብለዋል። ኢብራሂም መሀመድ አነጋግሯቸዋል። ለምሳሌ ትምህርት ቤቶች አካባቢ፣ ሆስፒታሎች አካባቢ አብዛኛው አካል ጉዳተኛ እንደ ልቡ ለመንቀሳቀስ አይችልም። እነዚህ ነገሮች በጣም የከፋ ተጽዕኖ አካል ጉዳተኛው ላይ በእለት ተዕለት እንቅስቃሴው፣ እሱም ዜጋ ነው፣ እሱም ሰው ነው። የተለያዩ ፍላጎቶች ይኖሩታል። ስለዚህ እነዚህን የማግኘት እድል አለው። ይሄ ደግሞ ይመነጫል ብዬ የማስበው ያሉ ሕጎችን በአግባቡ ተከታትሎ የማስፈጸም የማይፈጽሙትን ደግሞ የእርምጃ የመውሰድ ክፍተት አለ ብዬ አስባለሁኝና ከአስፈጻሚው አካል ኃላፊነት እንዳለበት ግዴታ እንዳለበት አያስበውም ወሳኝ መረጃዎችን በተመለከተ የአይምሮ እድገት ውስንነት ያለባቸውን ዜጎች አለማሰብ፣ አክቹሊ መንግስት ብቻ ሳይሆን የቤተሰብም ጭምር እዚህ ላይ አስተዋጽኦ ይኖረዋል። ለእነዚህ ልጆች መታወቂያ ያስፈልጋቸዋል ወይ ብሎ አለማሰብ፣ ከዛ ደግሞ ቆይተው እድሜያቸው ካለፈ በኋላ ለሆነ ጉዳይ ተፈልጎ ያ መታወቂያ ሲካሄድ ከእሰጥ አገባ ውስጥ መግባት በጣም አንዱ ተግዳሮት አድርገን የምናስቀምጠው ነገር ነው የአካል ተግዳሮቱ የሚያጋጥመው ከበር ነው። መጀመሪያ በመሰረታዊነት የኢንፍራስትራክቸር ጉዳይ፣ አንዳንዴም እንዲያውም ከቤትም ስትወጣ የትራንስፖርት ጉዳይ፣ ከዛ በኋላ ስትሄድ ደግሞ የኢንፍራስትራክቸር ጉዳይ። አንዳንዴ ሊፍቶች ብልሽት ያጋጥማቸዋል፣ ራምፕ የሌላቸው ህንፃዎች አሉ። ምንድን ነው የመንግስት ተቋማትን በራሱ ሲከራዩ እነዚህን ነገሮች ኮንሰርን አድርገው ያለመከራየት፣ ይሄ እንግዲህ እዚያ አሁን አዲስ አበባ ላይ በምናየው እንኳ እንደ ገቢዎች ምናምን አይነት ቢሮዎች አንዳንዴም ፍርድ ቤቶች ለአካል ጉዳተኞች ተደራሽ ባልሆነ መልኩ ክሪያዎች ይፈጸሙና ከዛ በኋላ እነዛን ሂደቶች አንተ ለመፈጸም ያው ተግዳሮቶች ያጋጥመዋል። የመጀመሪያ የሚገጥመው የግንዛቤ ችግር ነው። ያ የግንዛቤ ችግር ማለት ስለ አካል ጉዳተኛ እንዴት ለምሳሌ ከስተመር ሆነክ በምትሄድ ሰዓት እንዴት ማገልገል እንዳለባቸው ላያውቁ ይችላሉ። ከዛ አኳያ ግንዛቤ እጥረት አለባቸው ያ ደግሞ ከማህበረሰቡ ሲወርድ ሲዋረድ የመጣ ካደጉበት ማህበረሰብ ይዘውት የመጡት ነገር ነው ሊሆን የሚችለው ስለዚህ የግንዛቤ ችግር አለ እነዚህ እነዚህ ነገሮች እንደቀላል ናያቸው እንጂ አካል ጉዳተኞችን ከትምህርት ከኢኮኖሚ ተሳትፎ ከእነዚህ አንጻር እንዲገለሉ ያደርጋል ያ ማለት ደግሞ ሀገሪቷ መጠቀም ያለባትን ሪሶርስ ባለመጠቀሟ በእቅድ ደረጃ በአስር አመትም ሆነ በምንም የሚወጡ እቅዶች ሊፈጸሙ በፍጹም አይችሉም። የአካል ጉዳተኞች ቁጥር ያንን እንዲያደርግ ስለማይፈቅድ ማለት ነው። ከዚህ ጋር ተያይዞ ምንድናው መሆን ያለበት ህዝባዊ አገልግሎት የሚሰጡት ተቋማት ሁሉንም የህብረተሰብ ክፍል ማገልገል ግዴታቸውም ስለሚሆን እነዚህ አካላት አካል ጉዳተኛውን መሰረት ያደረገ፣ አረጋውያንም መሰረት ያደረገ ሌላው ቀርቶ ስነ ልቦናዊና ስነ ተግባቦትንም ጭምር ያካተተ መሆን አለበት የሚል ግምት አለኝ። ትምህርት፣ ጤና የመሳሰሉት አገልግሎቶች ሌሎችም ወሳኝ ኩነት መታወቂያ፣ ፓስፖርት የመሳሰሉት ታሳቢ ሲደረጉ የአይምሮ እድገት ውስንነት ያለባቸው ዜጎች ሊመጡ እንደሚችሉ ቀድሞ ታሳቢ ተደርጎ እንደዚህ አይነት ሰዎች ሲመጡ እንዴት እናገልግላቸው የሚለው በሲስተማቲክ ወይ ሊታይ ይገባዋል ይላሉ። አሳንሰሮች ወይም ሊፍቶች ድምጽ እንዲኖራቸው ይደረጋል። እንዲሁም ደግሞ በአንዳንድ ተቋማት ላይ ደግሞ የምልክት ቋንቋ የሚናገሩ ሰዎች እንዲኖሩ ራምፖችን የሚደረጉበት ሁኔታ አለ። ከበፊቱ የአሁኑ ይሻላል፣ ወደፊት ደግሞ የተሻለ ይሆናል ብዬ አስባለሁ። የአንድ ማዕከል አገልግሎትና ዲጂታላይዜሽን የተገልጋዮችን እርካታ ለመጨመር ጉልህ ሚና እንዳለው በደብረ ብርሃን ዩኒቨርሲቲ የአካውንቲንግና ፋይናንስ መምህሩ ዶክተር አባይነክ እንዴ ተናገሩ በአገልግሎት አሰጣጥ ጊዜን ወጪንና እንግልትን መቀነስ ኢኮኖሚያዊ ጠቀሜታው የላቀ መሆኑንም ተናግረዋል። ስነ ጊዮርጊስ ከበደ መንግስት የአገልግሎት አሰጣጥን ለማዘመን የሚያስችሉ የተለያዩ አሰራሮችን በመዘርጋትና ተግባራዊ በማድረግ ላይ ይገኛል። ከእነዚህም ውስጥ የአንድ መስኮት አገልግሎት ዲጂታላይዜሽንና የሞሰብ አንድ ማዕከል አገልግሎት ተጠቃሽ ናቸው። ተቋማት በአንድ ማዕከል ተሰብስበው አገልግሎት መስጠታቸው በተገልጋይና በአገልጋይ መካከል እርካታ መፍጠር ከማስቻሉን ባሻገር ኢኮኖሚያዊ ጠቀሜታው የላቀ ነው ይላሉ በደብረ ብርሃን ዩኒቨርሲቲ የአካውንቲንግና ፋይናንስ ትምህርት ክፍል መምህሩ ዶክተር አባይነህ ክንደይ አንዱ በየቦታው ሲሮት የሚያወጣው ወጪ የታክሲ ወይም የትራንስፖርት ወይም የሌሎች ወይም ምሳም ሊሆን ይችላል። የተለያየ ቦታ ሲሄድ የሚያወጣው ወጪ ያስቀራል። ይሄ ያው ከጥቃቅን ወጪዎችን ከማስቀራት አንጻር በጣም ሴቭ የሚያደርግበት ነው። ሌላው ታይም ጊዜ ጊዜ ያገኛል። እዛም እዛም ሲሮት የሚያሳልፍባቸውን ግዚያት አንድ ቦታ ላይ ተስተናግዶ ሲሄድ በአጭር ጊዜ ያን ስራ በተቀለጠፈ ነገር በአጭር ጊዜ ጨርሶ ሲሄድ ጊዜን ያጠርፋል። ጊዜ ደግሞ ሀብት ነው። በሶስተኛ ደረጃ ደግሞ ደንበኛ እርካታ ከፍ ያደረጋል። ያን አግኝቶ ሲሄድ በአይምሮ ይረካል። ሌላ ፕሮግራሞች ለሚያሳልፈውን ሰዓትም በአገባቡ ሰርቶ ሳትስፋ የሆነ የታሻለ ስራ ይሰራል ማለት ነው። ዶክተር አባይነህ ተቋማት በአንድ ማዕከል አገልግሎት መስጠት መቻላቸው ተገልጋዮች በተቋማቱ እምነት እንዲኖራቸው ያስችላልም ብለዋል። በተቋማት አኳያ ብናየው ደግሞ ተቋማት ደግሞ ያን አንድ ቦታ ላይ ሲሰጡ እምነትን ቢውልድ ያደርጋሉ ማለት ነው። ከተገልጋይና ከአገልጋይ መካከል ያለውን ያቀራርባሉ። የመረጃ ጥራትም ይኖራል። ተሳሰተ መረጃ እንዳይገባም ያደርጋል። አንዳንዴ ሩጫ ዛምዛም ሲሆን፣ እዛ ከምትሄድ እቺን ኢዲት አድርገህ ለምን አታቅርበም? ሌላ ወይም ለምን ይሄኛው የማይሆነውን ነገር እንደዚህ አድርገህ አስመስለህ አታቅርበም? የሚባል የማይሆን ሲሙሌሽንንም ከመስከረታ ቆያ በጣም የተሻለ ሆኖ ነው ማየቅ ማለት ነው። እንደ በተጨማሪም የአንድ ማዕከል አገልግሎትና ዲጂታላይዜሽን ሙስናንና ብልሹ አሰራርን ለመከላከልም ጉልህ ሚና እንደሚኖራቸው ዶክተር አባይነት ተናግረዋል። በርካታ ህገወቶች እዛ ኢንቮልቭ ይደረጋሉ። እነዛ ደግሞ እየገፉ እየገፉ ጥቅም እያሳዩ ጥቅም እያሳዩ ሙስና የምንለው የምንጭ ነው። እዛ ተቋማት አንድ ላይ ተቀራር መስራት ማለት ነው። አንድ ማዕከላት ላይ ሲሆኑ እዛ ላይ ምን አይነት መረጃ እንደተሰጠ ይታወቃል አለመነበብ እንኳ ቢከሰት እዛው በዛው ስለሆነ እነዛ ዳላሎችን ርቀትን ተጠቅመው ዳላላ የሚገባው በነገራችን ላይ አንተና እኔ ፊት ለፊት ከተገናኘን ማንም አይገባም መካከለችን። ላይ ግን አንተ ራቅ ያልክ ከሆነ እሱ ጋር ደግሞ ሲሄድ፣ እሱም ራቅ ያለ ከሆነ እኔም ራቅ ያልኩ ከሆነ እዚህ መሃል ላይ ዳላሎች ይሯሯጣሉ። ያን በማስወጣት ቀደም ያልኩ መጀመሪያ ላይ ያነሳሁልህን ወጪ እኔ ያነሳሁልህ ወጪ የትራንስፖርት ሆነ እንጂ ሌሎችን ቢያሉ ሌሎች ብለው እነኛ ናቸው እነኛ ወጪዎች አላስፈላጊ ወጪዎች ከሀያጅ ውጭ ማለት ነው። ያን ውጪ አውጥቶም መጥራት የለው። መረጃ ደንበኛ ሊያገኝ ይችላል። ተመልካቾቻችን ከአጀንዳ ጉዳያችን ተመልሰናል። በማስከተል አጫጭር ዘገባዎችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርባቸዋለች። ፕሬዚዳንት ታዬ አጽቀ ሥላሴ ከአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንትና የውጭ ጉዳይ ከፍተኛ ተወካይ ከሆኑት ከካያ ካላስ ጋር በዘርፈ ብዙ ጉዳዮች ላይ ተወያይተዋል። ፕሬዚዳንት አየቤክስ ገጻቸው ባሰፈሩት መልእክት ውይይታቸው የኢትዮ አውሮፓ ህብረትን ትብብር ማሳደግ፣ በአፍሪካ ቀንድና ከዚያም ባሻገር ሰላምና ደህንነትን ማጠናከርን ጨምሮ መጠነ ሰፊ በሆኑ የሁለትዮሽና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑንም ገልጸዋል። አዲስ የቱሪዝም መዳረሻ ልማት ስራዎች የቱሪስት ፍሰቱን ከመጨመር ባሻገር በዘርፉ ከፍተኛ የገበያ አቅም እየፈጠሩ እንደሚገኙ የቱሪዝም ሚኒስቴር አስታወቀ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት መስከረም 26 ቀን 2018 ዓ ም መካሄዱ ይታወሳል። የኢፌዴሪ ፕሬዝዳንት ታዬ አፅቀሥላሴ በመክፈቻ ስነ ስርዓቱ መንግስት የኢትዮጵያን ዘላቂ እድገት ለማረጋገጥ በ2018 በጀት ዓመት በልዩ ልዩ መስኮች የያዛቸውን እቅዶች ለሁለቱ ምክር ቤቶች አቅርበዋል። በንግግራቸው መንግስት ባለ ባለፉት አመታት የቱሪዝም ዘርፉን ለማሳደግ ትኩረት በመስጠት አዝጋሚ የነበረውን ጉዞ ወደ ጉልህ የእድገት አንቀሳቃሽ ሞተር መለወጥ መቻሉን ተናግረዋል። በበጀት ዓመቱ የተዋበች ኢትዮጵያን ለመገንባት የሚያስችሉ የቱሪዝም መዳረሻዎችን የማስፋፋት ስራዎች ተጠናክረው ይቀጥላሉም ብለዋል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ እንዳሉት መንግስት ቱሪዝምን እንደ ትልቅ የኢኮኖሚ መስክ በመውሰድ ዘርፉን የሚያነቃቁ የተለያዩ ተግባራትን እያከናወነ ይገኛል ብለዋል። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች የቱሪዝም መዳረሻ ስፍራዎችን የማልማትና ነባር የቱሪስት መ ቤተሰቦችን የማደስ የመንከባከብ ስራ መሰራቱንም ጠቁመዋል። ይህም የጎብኚዎችን ፍላጎት በማሳደግ ኢትዮጵያ ከዘርፉ የምታገኘው ገቢ እንዲያድግ ማድረጉንም ተናግረዋል። የአፈር ማዳበሪያ ፋብሪካ በሀገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩ ለግብርናው ሴክተር ማርሽ ቀያሪ ተግባር መሆኑን ግብርና ሚኒስቴር ገለጸ። በግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚ አቶ መንግስቱ ተስፋ ፕሮጀክቱ በሀገራችን የመጀመሪያ በመሆኑና በዘርፉ የሚስተዋሉ እክሎችን በማረቅ ረገድ የጎላ ሚና እንዳለው አንስተዋል። እንደ ሀገር ዘርፈ ብዙ ጥቅም እንዳለው ጠቁመው በተለይም ለግብርናው ዘርፍ ማርሽ ቀያሪ ትልቅ ተግባር ስለመሆኑ በአጽንኦት ገልጸዋል። ቀዳሚው የግብርና ዘርፍ ተልዕኮ ምርትና ምርታማነትን መጨመር መሆኑንና ለዚህ ደግሞ ደግሞ ግብዓት ወሳኝ መሆኑንም አንስተዋል። ተልኳችንም በሚፈለገው ልክ ለማሳካት የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ቁልፍ ጉዳይ ነው ሲሉ በአጽንኦት ገልጸዋል። የአፈር ማዳበሪያ ፋብሪካው በሀገር ውስጥ መገንባቱ የሚጨምራቸው በጎ ነገሮችና የሚቀንሳቸው ጫናዎች እንዳሉን ያስረዱት መረጃው የኢትዮጵያ ዜና አገልግሎት ነው። ማናቸው በሕይወት በህይወት ዘመናቸው ለሀገር የዋሉትና አሁንም እየሰሩት ያለው ገቢራቸው ስለ ማንነታቸው አፋ አውጥቶ ይናገራል። ለኢትዮጵያ አጥንታቸውን አጥር አድርገው የተዋደቁ አርበኞች የተጋድሎ ታሪክ በኪነ ጥበቡ ዘርፍ ጥበብን አንግሰው ጥበብም በተራዋ ያከበረቻቸው፣ በሳይንስና ምርምር በልህቀት ተግባራቸው ከሀገራቸው አልፈው ለዓለም ሁሉ የተረፉ በሀገር በቀል እውቀትና ጥበብ ታሪክንና ግኝትን ለትውልድ ያሻግሩ በዘመን ተሻጋሪ ግብራቸው ኢትዮጵያን ከፍ ከፍ ያደረጉ ባለአሻራዎች በማናቸው ይዘከራሉ። ማናቸው ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም